ብዙዎች አሁን የኤርትራ ሰራዊት ጠንካራ ምናምን ይመስላችኋል። ቲፒኤልፍ በከፈተችው ጦርነት የኤርትራ ሰራዊትም ቀላል ማይባል ያልታቀደ ውድመት ገጥሞታል። እንኳን አይደለም ሀገረ ትግራይነትን ይቅርና መቀሌና አዲግራትን ጥሎ መጥቶ ለእንደርታው ቡድን አድልቶበት ለነጌታቸው ቡድን ልቡራርቶበት ሸሽቶ መጥቶ ከዛ ሀገረ ትግራይ ከዛ እየመጡ ነው። ከዛ ጠንካራ ነን የሚል ድራማ አያስፈልግም። ዝም ብለ ጂኦፖለቲክስን፣ ዝም ብለ ካርታውን አንብበ ካፓሲቲ የሚባል አቅም የሚባል የጦርነት መደራጀት የሚባል ትጥቅና ታጣቂ የሚባል እጁ ላይ የቀረ ነገር የለም። የሻዕቢያና የቲፒኤልኤፍ ጋብቻ ያለው እዚቹ ማህበራዊ ሚዲያ ላይ ምን ያደርጋል ሰራዊት ግንባታ ምን ያደርጋል ሀገር ግንባታ ምናምን፣ ምን ያደርጋል የሰራዊት ግንባታ፣ ምን ያደርጋል የጸጥታ ተቋማት ሪፎርም? ስትሉ የነበራችሁ ሰዎች የጸጥታ ተቋማት ሪፎርም ለዚህ ለዚህ ጊዜ ያደርጋል። አጥር ሲሰራ ለምን ያላችሁ ሰዎች አጥር አልባ አርጋችሁ ልታስበሉን አስባችሁ እንደነበረ እንዲህ አይነቱ ጋብቻ ያሳያል። ክልልን ዲፋክቶ የማድረግ ሀገር ማድረግ ሀሳብ ይዞ የመጣ ከባድ ሀሳብ፣ ክልል የማስተዳደር ስራ የከበደው ግን ሀገር እመራለሁ የሚል ፓርቲ። በነገራችን ላይ አብይም ህወሓትም ፒኤም ናቸው። እሱ ፕራይም ሚኒስትር፣ እነሱ ፕሮብሌም ሜከር። ለኢትዮጵያ ከመጡ በረከቶች ሁሉ የማይካፈል አንድ ህዝብ አለ። የትግራይ ህዝብ በማ በህወሓት ቲፔሌፍን በየትኛውም አይነት ጨዋታ የሚገላት በፖለቲካል ጨዋታ ሚሆን በምንም አይነት ጨዋታ ከህይወት መዝገብ ላይ የሚሰርዛት አካል የትግራይ ህዝብ ላይፍታይም ባለውለታ ጭቃውን ትለቀልቃለች የፈለገ ብትዘንጥ የፈለገ ካራቲስት ብትሆን የፈለገ ከሩቅ ብትመታት፣ ምና እንዴትም አድርጋ ጭቃ ትቀባለች፣ ህዋታውን እያደረገቻለች። እሱን ነው በቃ አቆሽሻችሁ ልሙት። ሰላም ጤና ይስጥልን። ውድ የዮሐንስ ኮርነር ቤተሰቦች እንዴት አላችሁ አላችሁ? ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥተዋል። ዛሬም በቆይታችን የተለያዩ አበይት ጉዳዮችን የምናነሳ ይሆናል። ላይክ ሼር ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሁኑ። ሀሳባችን ተደራሽ እንዲሆን፣ ሀሳባችን እንዲሰፋ የእናንተ እገዛ ያስፈልገናል። ዛሬ እንግዲህ እየመጡ ነው እየመጡ ነው የሻዕቢያና የህወሓት ጥምረት አስፈሪ ነው፣ አስፈሪ አይደለም፣ ኪሳራ ይኖረዋል ወይንስ፣ ከባድ ውድመት ይፈጥራል የሚለውን በስሱ የምንመለከት ይሆናል። ጠለቅ ብለን የተለያዩ መረጃዎችን እንመለከታለን። በተለይ ጠቅላይ ሚኒስትር አብይ አሕመድ ቀድሞ የፈጠሯቸው አስተላለፎች ከዚህ ጥምረት ጋር ሊኖረው የሚችለው ተፎካካሪነት አሊያም ደግሞ አሸንፈው መውጣት የሚችሉበትን አቅም የምንመለከትና የምናይ ይሆናል ማለት ነው። እንግዲህ ሰሞኑን በጣም ሜዳውን የያዘው ይህ ጉዳይ ነው። በተለይ የኤርትራ አክቲቪስቶች ሀገረ ትግራይ የሚል ድምፅን እያሰሙ ነው። ሀገረ ትግራይ ተመስርታ፣ ሀገረ ትግራይ ተፈጥራ፣ ሀገረ ትግራይን አይተው ከዛ እኛ ደግሞ በፈጥነት ለሀገረ ትግራይ የሀገርነት እውቅና እንሰጣታለን እያሉ ነው። ወይል እንግዲህ እናንተ የሀገርነት እውቅናውን ስጧት፣ ግን ሀገር ለመሆን የሚያበቃ ጨዋታን መጫወት የምትችል ቲፒኤልፍ አለች አለችው ብለን ማሰብ ያስፈልጋል። ኢፒኤልፍ እና ቲፒኤልፍ ጥምረታቸው አዲስ አይደለም። የነበረ የሰነበተ ነው። ትናንትናም አንስቼ የላችሁ ነበር። ነገር ግን ከህወሓት ካልኩሌሽን አንፃር ከህወሓት ጂኦግራፊካል ከሆነ እጨዋወት አንፃር ጉዳዩን ብንመለከተው በጣም አሪፍ ነው። እንግዲህ ከሰሞኑ ህወሓት በአቶ ሬድዋን ሁሴን እና በአቶ ጌታቸው ረዳ የተተኩሰባትን ጥይት ገና አጣጥማ ገና ዋህዳ ገና አልማ ገና አረሳ ገና ውጣ አልጨረሰችም። ገና አልማ አልጨረሰችም ከባድም ነው። አልሞ መጨረሱም ይከብዳታል። የምትወጣውና የምትቋቋመው አይነት እሳት አይደለም፣ የሆነባትና የገጠማት ማለት ነው። እንግዲህ የህወሓትና የሻዕቢያ ጥምረት በነገራችን ላይ እንደው ለመጋጋጥ፣ ለመፈላለጥ፣ አፈር ለመብላት፣ ለመሞት ካልሆነ ያን ያህል ለውጥ የሚያመጣ ነው ብዬ አላስብም። የህወሓትና የሻዕቢያ ጥምረት ለውጥ ቢያመጣ ለውጥ የሚያመጣው አሁን አይደለም። ምናልባትም ህወሓት የሰሜን እዝን ወግታ የፌዴራሉ መንግስት ላይ ጦርነት ከመክፈቷ በፊት ይህንን ጥምረት መስርተው፣ ይህንን ጋብቻ መስርተው ቢሆን ኖሮ አስፈሪ ሊሆን ይችል ነበር አቅም እያለ ያኔ አቅም እያለ መስርተውት ቢሆን ጥሩ ነበር። ግን አሁን ላይ ጣፈጠም መረረም፣ ሁለቱም ኃይሎች ተዳክመዋል። ብዙዎች አሁን የኤርትራ ሰራዊት ጠንካራ ምናምን ይመስላችኋል። ቲፒኤልኤፍ በከፈተችው ጦርነት የኤርትራ ሰራዊትም ቀላል የማይባል ያልታቀደ ውድመት ገጥሞታል። ጠንካራ ሰራዊት አይደለም፣ ጠንካራ አይደለም አሁን ላይ ባለው ቁመናና አቋም ጠንካራ ሰራዊት አይደለም። ሁለቱም ከባድ የሚባል ድክመት ላይ ነው ያሉት። አብቅቶላቸዋል፣ ሁለቱም ጨርሰዋል። ሻዕቢያ ባለ በሌላ አቅሙ ደግሞ ድጋሚ ከህወሓት ጋር ተሰልፎ እንዳይወጋላት ህወሓት ያን ያህል ሪስክ የሚወሰድላት ጠንካራ ፖለቲካል ቁመና አሁን ላይ የላትም። ገፍታ መታ፣ ወደ መሀል ሀገር መታ ምናምን፣ ነገ ትጠቅመኛለች፣ ነገ ኔ ታደርግልኛለች የሚላት የፖለቲካ ቡድን አይደለችም። ዳሜጅ ሆናለች፣ ጨርሳለች። ለምሳሌ አሁን ቅድም እንዳልኳችሁ ከትግራዩ ጦርነት በፊት ቢሆን ህወሓት የተሻለ በርጌኒንግ ፓወር አለው፣ በትግራይ ህዝብ ዘንድም ያለው ተቀባይነት አለ ጠንካራ የሚባል ጂኦግራፊካሊም ብልጫ ነበረው ከዛ በፊት። ሱዳንም አሁን ላይ ያለችበት አይነት ምስቅልቅል ውስጥ አልገባችም ነበር። ገብቷቸዋል የሚጫወቱት እስከዛ ድረስ አስፍተው ስለሆነ ማለት ነው። አሁን ላይ ህወሓት ምን አረገ? መቀመጫውን ወደ ሽሬ ይዞ ሄደ። ወደ ሽሬ አዙሯል መቀመጫውን። ያ መስመር ደግሞ የሽሬው መስመር ምንድ ነው ይሄ? በባድመ አዲያቦ ምናምን አርጎ እስከ ሰነአ የሚዘረጋውን መስመር ይዞ ሰነአ ላይ ንግዱን ምኑን ምኑ የሚያመቻመችበት ሱዳን ላይ ካለው ቼንጋም የሚያሳልጥበት ቦታ ነው። ያ ቦታ ምናልባትም ጦርነቱን ፋይናንስ የሚያደርግበትን የሰሊጥና የወርቅ ሽያጭም አብሮ የሚያጫፍርበት ቦታ ነበር። እቅዱ እንደዛ ነው የህወሓት አሳባውን። ሽሬ ሲሄድ ዝም ብሎ አይደለም የሽሬን አካባቢ ይዞ ባድመን ይዞ አዲያቦን ይዞ ሰና ድረስ ምናምን ተዘርግቶ ምናምን ነው ሐሳባቸው ሐሳባቸው እሱ ነው። የትም ድረስ የሚሄድ አይደለም። እዛች አካባቢ ላይ የሚዘረጋ ነው። እዛው አካባቢ ላይ ያው ሄ የወርቁን የሰሊጡን ንግድም ስለሚያሳልጡት ምን ያደርግላቸዋል? ጦርነቱን ፋይናንስ ያደርግላቸዋል። አይደለም ሀገረ ትግራይ ይቅርና የእንደርታውን ክንፍ ይደግፈዋል ተብሎ የሚታስበውን የአዲግራትንና የመቀሌን አካባቢ ጥሎ እየመጣ የተንቤኑን መስመር እንትን እያለ ከዛ አሁን ላይ ደግሞ ሀገረ ትግራይ ብዙ እንትን አይልም። ይሄ አሁን ቅድም ያሰመርኩላችሁ መስመር ራሱ አቅም ሊኖረው የሚችለው እዛችሁ አካባቢ ላይ ነው። እዛችሁ መስመር ላይ ከተብጨረጨረና መንገድ ካሰፈረና ከሄደ ምናልባትም በለሳ ጎንደር ምናምን ጫፍጫፍ አካባቢ ላይ የተወሰኑ አይነት እንቅስቃሴዎችን ለማድረግ ይሞክር ይሆናል። በጣም ከጠነከረ የሽደውን መስመር ይዘን እንኳን፣ በጣም ከጠነከረ ብለን ካሰብን ማለት እንኳን አደለም። ሀገረ ትግራይነትን ይቅርና መቀሌና አዲግራትን ጥሎ መጥቶ ለእንደርታው ቡድን አድልቶበት ለነጌታቸው ቡድን ልቡር አርቶበት ሸሽቶ መጥቶ ከዛ ሀገረ ትግራይ ከዛ እየመጡ ነው ከዛ ጠንካራ ነው የሚል ድራማ አያስፈልግም። ዝም ብለህ ጂኦፖለቲክስን ዝም ብለህ ካርታውን አንብበው። ህወሓት ሞታለች ስንል ሞታለች ነው በቃ። ምናልባት ጠንከር ያለ በጣም ትንሽ ትንሽ ጠንከር ያለ አመራሮቹ ላይ ያነጣጠረ ወታደራዊ ኦፕሬሽን ቢደረግባት የትም ነው ማትደርሰው፣ የትም ነው ማትደርሰው። እንኳን አይደለም ጠንካራ ሊሆኑ እርስ በራሳቸው ተከፋፍለዋል ተከፋፍሏል። ካፓሲቲ የሚባል አቅም የሚባል የጦርነት መደራጀት የሚባል ትጥቅና ታጣቂ የሚባል እጁ ላይ የቀረ ነገር የለውም። የሚያስታውቀን የሻዕቢያ እና የቲፒኤልኤፍ ጋር ብቻ ያለው እዚቹ ማህበራዊ ሚዲያ ላይ ነው። ምክንያቱም ፖለቲካ የሆነ ቀውስ፣ ፖለቲካ የሆነ አለመረጋጋት፣ ፖለቲካ የሆነ እረፍት መስጠት አይፈልጉም እንጂ ከማስፈራራት ከማዋከብ፣ ከማወነባበድ ያለፈ ነገር ያን ያህል ጠካራ አይሆንም። እዚች ጋር አንድ ነገር ማንሳት ፈልጋለሁ። የሻዕቢያንና የቲፒኤልኤፍን የኢፒኤልኤፍንና የቲፒኤልኤፍን አናሎግ ጋብቻ ስታስብ የአብይ አንድ ድንቅ ውሳኔ ይገባል ትዝ ይላል። የጸጥታ ተቋማቱ ላይ የሰራው ሪፎርም ምን ያደርጋል፣ ሰራዊት ግንባታ ምን ያደርጋል፣ ሀገር ግንባታ ምናምን ምን ያደርጋል የሰራዊት ግንባታ፣ ምን ያደርጋል የጸጥታ ተቋማት ሪፎርም ስትሉ የነበራችሁ ሰዎች የጸጥታ ተቋማት ሪፎርም ለዚህ ለዚህ ጊዜ ያደርጋል። አጥር ሲሰራ ለምን ያላችሁ ሰዎች አጥር አልባ አድርጋችሁ ልታስበሉን አስባችሁ እንደነበረ እንዲህ አይነቱ ጋብቻ ያሳያል። እነሱ ጋብቻ አለለም እሳት ያለው እዚህም ቤት እሳት አለ። ነገር ግን የትግራይ ህዝብ ኖ ማለት ያለበት ህወሓትን የጦርነት መጫወቻ ሜዳ አታድርገኝ። እንዴ በጣም በሚገርም ሁኔታ እኮ ህወሓት ማለት በምንድን ነው የሚባለው? ይሄ በሞተ ማግስት ክልል ይሄ ክልልን ዲፋክቶ የማድረግ ሀገር ማድረግ ሀሳብ ይዞ የመጣ ከባድ ሀሳብ፣ ክልል የማስተዳደር ስራ የከበደው ግን ሀገር እመራለሁ የሚል ፓርቲ ማለት፣ በጣም ኢሌመንተሪው፣ በጣም ዝቅ ያለው ሀሳብን ማስፈጸም አቅቶት በጣም ትንሹን ሀሳብ ማስፈጸም አቅቶት ትልቁን ሀሳብ ላስፈጽምላችሁ የሚል ሀሳብ ይዞ መጣ። በነገራችን ላይ ቲፔሌፍን ተዋግቶ የሚያጠፋ አካል፣ ቲፔሌፍን በየትኛም አይነት ጨዋታ የሚገላት፣ በፖለቲካል ጨዋታ የሚሆን በምንም አይነት ጨዋታ ከህይወት መዝገብ ላይ የሚሰርዛት አካል የትግራይ ህዝብ ላይፍ ታይም ባለውለታ የህይወት ዘመን ባለውለታው ለኢትዮጵያ ከመጡ በረከቶች ሁሉ የማይካፈል አንድ ህዝብ አለ፣ የትግራይ ህዝብ በማ በህወሓት ከዘዝ ያንን የትግራይ ህዝብን አምርሮ የሚጠላ ኃይል አሁን እንትን እያለ ነው። መጠቀሚያ ሊያደርገው ነው። መጫወቻ ሜዳ ሊያደርገው ነው። እቺ ፋኖ ነው የሚሏት ተዋት። ሁለት ጠላቶቿን እንደ ህዝብ በጠላትነት የፈረጇትን ኃይሎች አዝላ ይምጡልኝ ይምጡልኝ ይምጡልኝ የምትል የሚጠቅማትንና የሚበጃትን ማታቅ ወጠጤናት። ምንም ጥቅም የላትም እ እኔ ደግሞ የእነዚህ ደግሞ ከፋ ምንም አይነት ፖለቲካል እንትን የላቸውም። እንዲ ብለህ እስክታስብ ድረስ እኛ እኚህ ሰዎች ከአንገት በላይ ያለው አካል ጭንቅላት እንደሆነ ያውቁም ወይ አያስቡም ወይ አያገናዝቡም ወይ ከአንገት በላይ ያለው የሰውነት ክፍላቸው የሚሰጠውን አገልግሎት እስካሁን ዲስከቨር አላደረጉትም ወይ የሚያስብል ነው። እየመጡ ነው እየመጡ ነው ይላል ን የሚመጡት እየመጡ ነው ብሎ ይደሳሰታል። አረ በመቤቴ እንዴ ሆናችሁ ነው እናንተ? ምናችሁ ነው ያማች ህዋቶች እና ሻዕቢያ አሁን የሆነ ነገር ቢፈጥሩ ማርክ ማይወርድ ከሚያገኙት የሚያጡት ይበልጣል። ከሚያገኙት የሚያጡት እልፍ ነው። ከሚያተርፉት የሚከስሩት ሺ ነው። እዚህ ግባ የማይባል ፖለቲካል ጨዋታ ላይ ነው ያሉት። ጥቅም የሌለው የፖለቲካል ጨዋታ ማለት ጂኦግራፊካሊ እንኳን ለመጫወት የሚያስቡት እስከ ሱዳን ምናምን ምናምን ነው። የሱዳኑ መስመር ደግሞ ይኸው አሁን ይመጣውን የሱዳን የሲቪል መንግስት ጨዋታ እና ጨዋትን በጥቂቱ በፈተሽ የግድ ሊለን ይችላል። አይደክማቸውም፣ ማለት አይታክታቸውም። በቃ ከህወሓት ጋር መጣላት ማለት ከብድ ጋር እንደ መጣላት ነው ብሎኛል አንድ ወዳጅ። ጭቃውን ትለቀልቃለች። የፈለገ ብትዘንጥ፣ የፈለገ ከአራቲስት ብትሆን፣ የፈለገ ከሩቅ ብትመታት፣ ምናን፣ እንዴትም ማርጋ ጭቃ ትቀባለች። ህዋታውን እያደረገች ያለችው እሱን ነው። በቃ አቆሽሻችሁ ልሙት፣ እኔ ቆሽሼ እየሞትኩ ነው፣ ነጽጣችሁ አትኖሩም። እኔ ታሪክ ተበላሽቷል፣ ታሪካችሁን ላበላሸው። በነገራችን ላይ አብይም ህወሓትም ፒኤም ናቸው። እሱ ፕራይም ሚኒስትር፣ እነሱ ፕሮብሌም መከር። ሁለቱም ፒኤም ናቸው። እነዚህን ኃይሎች በየትኛውም አይነት መለኪያ ብንመለከታቸው ወይ ደግሞ ብናያቸው የሚያስፈራ ነገር ያለ አይመስለኝም። ግን አንድ ነገር የትውልድ ዋጋ ከፍሎ ማድረግ አለበት። ህወሓትን ፖለቲካዊ ሞቷን ጨርስ አድርጎ ማስጨረስ፣ ቀረኛ የምትለው መጫወቻ ሙሉ ማስጨረስ። ከህወሓትና ከሻዕቢያ ጥምረት በላይ እኮ የጌታቸው ረዳና የሬድዋን ሁሴን አንድ ካምፕ ላይ መቆም ያስፈራል። ፖለቲካን ለሚያዘው ምንም የሚገርም ነገር አለ። ከእነሱ ትጥቅ በላይ ጌታቸው ረዳ ብቻውን እዝ ነው። በጣም በርካታ ነገሮች አለው። ህወሓት የራሷን መከፋፈል እንኳን መቋቋም አልቻለችም፣ እንኳን ሌላ ብልጽግና የሚባል አንድ ግዙፍን ኃይል ልትከፍል ይቅርና። በዚህ ውስጥ ጨዋታውን ትንሽ የሚያከብደው ህወሓት የምትጫወተው ህዝብ ይዛ ነው ቁማር ጁቴ የምትጫወተው በህዝብ ነው ጆከር የምትስበው የምጥለው በህዝብ በወጣት ደም ነው። ከባዱ እሱ እንጂ አሁን ላይ የእነኚህን ሰዎች ጥምረት ምናምን ምናምን፣ አሁን ወቅቱም አይደለም። ምናልባት አሁን ግጭት ለመክፈት ያስቡ ይሆናል ምናምን ምናምን የሚል ስሌት አለ። ግን ከወቅቱ ከወራቶቹ ከጂኦግራፊ ጋር ያቀማመጡ ምናልባትም ጦርነት ቢከፈትና ቢፈለግ እንኳን ከኢትዮጵያ ጥቅም አንጻር ኢትዮጵያ እንትን ለመምትል በቦታ አንጻር አሁን ላይ ይሆናል ብሎ ፎርካስት ማድረግ ትንሽ ይከብዳል። ኢትዮጵያ መንግስት ሊጠቀምበት ይችላል ብሎ ከሚያስቡት ጊዜ በፊት የሆነ ነገር ለማድረግ ቢሞክሩ እንኳን ወሰብሰብ ቢልባቸዋል፣ ያንም ማድረግ አይችሉም። ምንም የይምሰል ነው፣ የይምሰል ጩኸት ነው፣ የይምሰል ጫጫታ ነው። እኔ የትም አይደርስ ማለት ነው። እነኛኞቹ አርጎ የተባሉትን የጭንቅ ጭወት ላይ ነው ያሉት። በቃ በቂ የመጨረሻ የጣር የምጥ ማለት እየዬ ማለት እልልታ ነው የያዙት። ከዛ ያለፈ ነገር ግን ብዙም ማለት ደክመዋል፣ ጨርሰዋል። እየመጡ ነው፣ ወደ ውድቀታቸው ነው የሚወጡት። ዶክተር አብይ እኮ አንድ ድንቅ ውሳኔን ወስነዋል። የፀጥታ ተቋማት ሪፎርም ይሄ ፀጥታ ተቋማት ሪፎርም ባይዘወይ በጣም ብዙ ፖለቲካል ብስለት በጣም ብዙ ፖለቲካል ርቀት ያየለበት ነው እጪ ማን ፋኖ ነው ምናምንም ምናምንም በነገራችን ላይ እንደው በሙሉ አቅም ብትወጋ ሶስት ቀናት አትቆይምኮ ይሄ ምንም የሚታወቅ ነገር ነው መንግስት እንደ መንግስት ምን አይነት ካልኩሌሽን ሰርቷል እሱ የመንግስት ነው እኛ መንግስት አይደለም ዝም ብለን አይተን የገባነ ነው ነው የተረዳነው ወይ ስታለን ወይ ልክ እንሆናለን የጊዜር ቃል አይደለም። ከሳተን እንማራለን። ግን እንደው እንዴት ከማሰብ እንደተጣላን፣ እንዴት ከማገናዘብ እንደደከመን፣ እንዴት ከማስተዋል እንደተራራ ላይና ለተመለከተ ያስገርማል። የተጋባው ሁሉ እንትንም ይል የተጋባው ሁሉ ሀገርም ያፈርስ። በቃ እንደው የጠላውትን ጠልተሽልኛልና ነይልኝ ነይልኝ አይፋንሻ አይፋንሻ የእናንተ ደግሞ የትም የለም። ምንም አይነት ካልኩሌሽን እኮ የለውም። አብይ መንግስት በጠላትነት ፈርጀው በጠላትነት የፈረጃቸውን ቃል መጣለን መጣለን ይላሉ። ረንው ረንው፣ ምን ይሻለኛል? ምንም አይሻልም ማለት ትችላላችሁ። እና ብዙም ስጋት ላይ የሚጥል እንቅስቃሴ ማድረግ አይችሉም። ወደዱም ጠሉም የፕሪቶሪያውን የሰላም ማዕቀፍ ማክበር ግዴታቸው ነው። ጭቃልቅለቃ ጭቃልቅለቃ ነው፣ ምንም ሆነ ምንም ማለት ነው። አሁን እኛ የጊዜ አስተዳደሩን አስተላለፍ ነው የምናየው። በቃ ሌላ እኮ ምንም አያስፈልግም። ጊዜ አስተዳደሩ ከሀገሩ ጋር ታማኝነት ካለው አስቀድሞ ማለት ነው የሕወሓትን ግዙፍ ግዙፍ ሰዎች ሄዶ ማምጣት እኮ ሌላ ታሪክ የለም። ያን ማድረግ የማይቻል የሚመስላቸው ሰዎች ያስቁኛል። መንግስት እንደ ሽፍታ አይጫወትም ነው መንግስት እንደ ዱርዬ አይጫወትም ነው። መንግስት መሬት የረገጠ መሬት የያዘ ጨዋታ ነው የሚጫወተው። ነው ጉዳዩ እሱ ነው እንጂ እና ጂኦግራፊውንም ብናየው አሁን ያለውን የአየር ንብረት ወቅትም ብናየው ያን ያል ከባድ አይደለም። ከነኚህ ሰዎች ጋር እንትን ማለት ባይዘው ጫካ አይደለም ሜዳ ነው። የፀጥታ ተቋማት የደረሱበት ሪፎርምን አስቡት። ማንም ከሻዕቢያና ከቲፒኤልኤፍ ጋር ቆላተንቤን ለቆላተንቤን አይሮጥም። አስምሩት ጦርነት አውዳሚኖ አስፈላጊ ነገር አይደለም። አዎ ግን ማንም ከሻዕቢያ ጋር እና ከቲፒኤልኤፍ ጋር ቆላተን ቤን ለቆላተን ቤን አይሮጥም። በጣም በእርግጠኝነት የትግራይ ህዝብም ከእነዚህ ህዝቦች ጋር አብሮ አይሮጥም። ማለት በጣም የለየለት እብደትና ፖለቲካል ቀውስ ውስጥ እንደገቡ እኮ የምታውቀው። ጦርነት በጨረሱ በማግስቱ በጦርነት ማግስት ዛሬ ጦርነት ከዛ በማግስቱ እንዲህ አይነት እርግኝ የማይሆን አድካሚ አታካች፣ አሰልቺ አሰልቺ ስሌት፣ የማይጠቅም ስሌት፣ የማይረባም ጭምር ስሌት ነው ይሄ። እና ይሄንን ማስታወስ ይሄንን መርሳት ይህንን መዘንጋት የለብንም። እየመጡ ነው ለሚሉት ሰዎች እየመጣችሁ በሏችሁ፣ ሰላም ለእናንተ ይሁን። መምጣት እንዴት ነው? በሱ የጨበጠ አካል አራት ኪሎ ያለነ ይመስላቸው። እዚህም ቤት እሳት አለ፣ እዚህም ቤት እሳት አለ ብሎ መንገር በጣም አስፈላጊ ነው። እና ዋት ያው ዘላለም ጠላትና ተረፍት አትፈልግም። ጸዋይ ብድ ነው፣ ትቧጭራለች፣ ትጭራለች። ከዛ ያለፈ ነገር ግን ብዙም ማይኖራት ብዙም ጠቃሚ የሚረባ እንቅስቃሴ ያደርጉ እርስ በእርሳቸው እንደ ቁንቡር ተበላልተው ሲያልቁ ባይናችን የምናያቸው ይሆናል ነው የምለው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ዮሐንስ ኮርነር፣ ላይክ፣ ሼር፣ ሰብስክራይብ ማድረግ ግን እንዳይረሳ ደግሜላለው። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ወደ ሜዳችን ታዳሚዎች፣ የነገሰ ይበለን። ቸር ይቆዩ።